እንግዲህ እኔ መጋቢ ተስፋለም በየነ ይባላለሁ። የዘመነ ፍጻሜና ዘላለማዊ ሚስጥር ለተባለው መጽሐፍ ደራሲ እኔ ነኝ። መጽሐፉ ደግሞ ይቺ ነው። የፊት ገጽታው ይሄ ነው። ከኋላ በኩል ደግሞ ይሄን ይመስላል። ይህን መጽሐፍ ስታገኙ እንዳታልፉ። በዚህ መጽሐፍ ላይ ብዙ ምሁራኖች አስተያየት ሰጥተዋል። የአርባ ምንጭ መጽሐፍ ቅዱስ ኮሌጅ ዲንና የደቡብ ምዕራብ ቀጠና ቃለ ሕይወት ጽሕፈት ቤት ዋና ጻፊ ወንድም እያሱ እንዳሻው አስተያየቱን ሰጥተውታል። የአርባ ምንጭ መጽሐፍ ቅዱስ ኮሌጅ አካዳሚክ ዲኒ መምህር ሻዋ አንዳሰው አስተያየቱን ሰጥተውታል። የመሎ መጽሐፍ ቅዱስ ትምህርት ቤት መምህር ማቴዎስ መልከም አስተያየቱን ሰጥተውታል። በመቀጠል ደግሞ ኢጩ ዶክተር ኢንጂነር ካሳሁን ሶሎሞን ከአዲስ አበባ ሙሉ ወንጌል አስተያየቱን ሰጥተዋል። ዶክተር ተመስገን ኢሳይያስ ከሀዋሳ ሪፈራል ሆስፒታል አስተያየቱን ሰጥተዋል። መጋቤ ዮሴፍ የኤላሃ ቃለ ሕይወት ቤተክርስቲያን መጋቢ በጣም አንብበው አስተያየቱን ሰጥተዋል። ወንድማችን ማቴዎስ ጉራቻም ተከታትለውታል። የአርባ ምንጭ መምህራን ኮሌጅ መምህር ታላቅ ምሁር በሪሰርች እና በስነ ጽሁፍ፣ ታዋቂ መምህር ታደሰ ጽዶ ማስተያየቱን ሰጥቶታል። ይህ ስለ መጽሐፉ ያለው ጠቅላላ ገጽታው ሲሆን፣ ደግሞ መጽሐፉ ስለ ምን ያወራል ለምንስ ተጻፈ? ለሚለው አጭር መግለጫ ሊሰጥ እፈልጋለሁ። መጽሐፉ የተጻፈበት የቤተ ክርስቲያን ተስፋን ሙሉ በሙሉ የተሸከመ ከክርስቶስ ዳግም ምጽአት ጋር የተቆራኙ ሁኔታዎች ላይ የተጻፈ ነው። ስለዚህ ይህን ጉዳይ ብዙ አገልጋዮች ለማወቅ ይቸገሩበታል፣ ይደነጋገሩበታል። ሞክረውት ሞክረውት ሲከብዷቸው ወደ ጎን ችላ ተብሎ በተውባቸው ጉዳዮች ላይ ማብራራ ይዤ ብቅ ብዬላቸዋለሁ። ደስ ይበላችሁ። ስለዚህ ወገኖቼ በዚህ መጽሐፍ ብዙ ሕይወት ይታነጻል። ለክርስቶስ ካለን ድንግልና ሊያጎድፈን የሚነሱ ነገሮች ከላያችን ላይ ይንቀባለላሉ። በመቀጠል ደግሞ የአስተምሮት ችግሮችም ይፈታሉ። ለመጽሐፍ ቅዱስ ኮሌጆችም እንደ ሪፈረንስም እንደ ክላስ መጽሐፍም ሆኖ ሊያገለግል ይችላል። ስለዚህ ወገኖቼ ይህን መጽሐፍ በመግዛት እንዲታነቡ ለክርስቶስ ዳግም ምጽአትና ለመንግስቱ ክብር እንድትበቁ ካለን ከእውቀት ነፃ ከሆነ አስተሳሰቦች ወደ እውቀት ባለጠግነት እንድትደርሱ በጌታ በኢየሱስ ክርስቶስ ፍቅርና በብዙ ትህትና ይጋብዛችኋለሁ። የማንም አለቃና አዛዥ ሆኜ አይደለም። ለቤተ ክርስቲያን ተቆርቋሪ ከቃላት ያለፈ የተግባር ሰው እንደሆነ የቅርብ ምስክሮቼ ያውቁኛል። እግዚአብሔር ዘመናችሁን ይባርክ። ዘመነ ፍጻሜና ዘላለማዊ ምስጢር በመጋቢ ተስፋ ለምበየኔ የታተመውን ወቅታዊ ወሳኝ መጽሐፍ መሆኑን እንዳትተው በኢየሱስ ስም አነሳሳቸዋለሁ። ተባረኩ። የመንግስቱ እንቅፋት ይነቀል። እግዚአብሔር ስራችሁን፣ አንጎላችሁን፣ አስተሳሰባችሁን ዘርመን ዘራችሁን መውጣት መግባታችሁን ከንፈር መጦ አቅም አቶ የማያልፈው እግዚአብሔር ዘመናችሁን ይባርክ። አሜን።